መጽሐፈ ምሳሌ ምዕራፍ 11 አባይ ሚዛን በእግዚአብሔር ፊት አጸያፊ ነው፣ እውነተኛ ሚዛን ግን ደስ ያሰኘዋል። ትዕቢት ከመጣች ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች። ቅኖችን ቅንነታቸው ትመራቸዋለች፣ ወስላቶችን ግን ጠማምነታቸው ታጠፋቸዋለች። በቁጣ ቀን ሀብት አትረባም፣ ጽድቅ ግን ከሞት ታድናለች። የፍጹም ሰው ጽድቁ መንገዱን ያቀናለታል፣ ኃጥእ ግን በኃጢአቱ ይወድቃል። ቅኖችም ጽድቃቸው ይታደጋቸዋል፣ ወስላቶች ግን በምኞታቸው ይጠመዳሉ። ኃጣ በሞተ ጊዜ ተስፋው ይቆረጣል፣ የኃይል አለኝታም ይጠፋል። ጻድቅ ከጭንቀት ይድናል፣ ኃጥእም በእርሱ ፈንታ ይመጣል። ዝንጉ ሰው በአፉ ባልንጀራውን ያጠፋል፣ ጻድቃን ግን በእውቀት ይድናሉ። በጻድቃን ልማት ከተማ ደስ ይላታል፣ በኃጥአንም ጥፋት እልል ትላለች። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በሀጣን አፍ ግን ትገለበጣለች። ወዳጁን የሚነቅሱ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ለሐሜት የሚሄድ ምስጢሩን ይገልጣል፣ በመንፈስ የታመነ ግን ነገሩን ይሰውራል። መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። ለማያውቅ የሚዋስ ክፉ መከራን ይቀበላል፣ ዋስነትን የሚጠላ ግን ይድናል። ሞገስ ያላት ሴት ክብርን ታገኛለች፣ ሀጌተኞችም ሀብትን ያገኛሉ። ቸር ሰው ለራሱ መልካም ያደርጋል፣ ጨካኝ ግን ስጋውን ይጎዳል። የሀጣ ሰው ሙያ ሀሰተኛ ነው፣ ጽድቅን የሚዘራ ግን የታመነ ዋጋ አለው። በጽድቅ የሚጸና በህይወት ይኖራል፣ ክፋትን የሚከተል ግን ለሞቱ ነው። ልበጠማሞች በእግዚአብሔር ዘንድ አጸያፊዎች ናቸው፣ በመንገዳቸው ፍጹማን የሆኑ ግን የተወደዱ ናቸው። ክፉ ሰው እጅ በእጅ ሳይቀጥ አይቀርም፣ የጻድቃን ዘር ግን ይድናል። የወርቅ ቀለበት በእርያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሆናት። የጻድቃን ምኞት በጎ ብቻ ነው፣ የኃጢያን ተስፋ ግን መቅሰፍት ነው። ያለውን የሚበትም ሰው አለ ይጨመርለታል፣ ያለ ቅጥ የሚነፍክ ሰውም አለ ይደኸያል። የምትባርክ ነፍስ ትጠግባለች፣ የረካም ደግሞ እሱ ይረካል። እህልን የሚያስቀር ሰው በሕዝብ ዘንድ ይረገማል በረከት ግን በሚሸጠው ራስ ላይ ነው። መልካምን ተግቶ የሚሻ ደስታን ይፈልጋል። ክፉን በሚፈልግ ግን ክፉ ይመጣበታል። በባለጠግነቱ የሚተማመን ሰው ይወድቃል። ጻድቃን ግን እንደ ቅጠል ይለመልማሉ። ቤቱን የሚያውክ ሰው ነፋስን ይወርሳል። ሰነፍም ለጠቢብ ተገዥ ይሆናል። የጻድቅ ፍሬ የሕይወት ዛፍ ናት። ነፍሶችንም የሚሰበስብ እርሶ ጠቢብ ነው። እነሆ ጻድቅ በምድር ላይ ፍጻሜውን የሚቀበል ከሆነ ይልቁንስ ሀጥዓ እና ዓመፀኛ እንዴት ይሆናሉ? መጽሐፈ ምሳሌ ምዕራፍ 12 ተግሣጽን የሚወድ ዕውቀትን ይወዳል፣ ዘለፋን የሚጠላ ግን ደንቆሮ ነው። ደህና ሰው ከእግዚአብሔር ዘንድ ሞገስን ያገኛል፣ ተንኮለኛውን ሰው ግን ይቀስፈዋል። ሰውን አመፃ አያነጻው የጻድቃን ስር ግን አይንቀሳቀስም። ልባም ሴት ለባሏ ዘውድ ናት፣ አሳፋሪ ሴት ግን በአጥንት ውስጥ እንደ ቅንቅን ናት። የጻድቃን ሐሳብ ቅን ነው የኃጢያን ምክር ግን ተንኮል ነው። የኃጢያን ቃል ደምን ለማፍሰስ ትሻምቃለች፣ የቅኖች አፍ ግን ይታደጋቸዋል። ኃጣን ይገለበጣሉ፣ ደግሞም አይገኙም። የጻድቃን ቤት ግን ጸንቶ ይኖራል። ሰው በጥበቡ ይመሰገናል፣ ልቡ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ ተጠቃ ሰው እንጀራ ጎሎት ራሱን ካከበረው ሰው ይሻላል። ጻድቅ ሰውም ለእንስሳው ነፍስ ይራራል፣ የኃጢያን ምሕረት ግን ጨካኝ ነው። ምድሩን የሚሰራ ሰው እንጀራ ይጠግባል። ለከንቱ ነገር የሚሮጥ ግን አእምሮ የጎደለው ነው። የኃጢኣን ፈቃድ የክፉዎች ወጥመድ ናት። የጻድቃን ሥር ግን ፍሬዋን ያፈራል። ክፉ ሰው በከንፈሩ ኃጢአት ይጠመዳል። ጻድቅ ግን ከመከራ ያመልጣል። የሰው ነፍስ ከአፉ ፍሬ መልካም ነገርን ትጠግባለች። ሰው እንደ እጁ ሥራ ዋጋውን ይቀበላል። የሰነፍ መንገድ በዓይኑ የቀናች ናት። ጠቢብ ግን ምክርን ይሰማል። የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነገርን ይሰውራል። እውነተኛን ነገር የሚናገር ቅን ነገርን ያወራል፣ የሐሰት ምስክር ግን ተንኮልን ያወራል። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው። የእውነት ከንፈር ለዘላለም ትቆማለች፣ ውሸተኛ ምላስ ግን ለቅጽበት ነው። ክፉን በሚያስቡ ልብ ውስጥ ተንኮል አለ፣ በሰላም ለሚመክሩ ግን ደስታ አላቸው። ጻድቅን መከራ ያገኘውም ኃጥአን ግን ክፋትን የተሞሉ ናቸው። ውሸተኛ ክንፈር በእግዚአብሔር ዘንድ አጸያፊ ነው። እውነትን የሚያደርጉ ግን በእሱ ዘንድ የተወደዱ ናቸው። ብልህ ሰው እውቀትን ይሸሽጋል። የሰነፎች ልብ ግን ስንፍናን ያወራል። የትጉ እጅ ትገዛለች። የታካች እጅ ግን ትገብራለች። ሰውን የልቡ ሐዘን ያዋርደዋል። መልካም ቃል ግን ደስ ያሰኘዋል። ጻድቅ ለባልንጀራው መንገድን ያሳያል። የኃጢያን መንገድ ግን ታስታስቸዋለች ታካች ሰው አደን ምንም አያድንም። ለሰው የከበረ ሀብት ትጋት ነው። በጽድቅ መንገድ ላይ ሕይወት አለ በጎዳናውም ሞት የለም። መጽሐፈ ምሳሌ ምዕራፍ 13 ባለ አእምሮ ልጅ የአባቱን ተግሳጽ ይሰማል፣ ፌዘኛ ግን ተግሳጹን አይሰማም። ሰው ከአፉ ፍሬ መልካምን ይበላል፣ የአመፀኞች ነፍስ ግን ግፍን ትሻለች። አፉን የሚጠብቅ ሰው ነፍሱን ይጠብቃል ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል። የታካች ሰው ነፍስ ትመኛለች አንዳችም አታገኝም፣ የትጉ ነፍስ ግን ትጠግባለች። ጻድቅ ሐሰትን ይጠላል፣ ኃጢያ ግን ያሳፍራል ያስነውራል። በመንገዱ ያለነውር የሚሄደውን ጽድቅ ይጠብቀዋል፣ ኃጢአት ግን ኃጢአተኛውን ይጠለዋል። ራሱን ባለጠጋ የሚያስመስል ሰው አለ። ነገር ግን አንዳቸው የለውም። ራሱን ድሃ የሚያስመስል አለ፣ ነገር ግን እጅግ ባለጠግነት አለው። ለሰው ነፍስ ቤዛው ሀብቱ ነው። ድሃ ግን ተግሳጽን አይሰማም። ሁልጊዜ ለጻድቃን ብርሃን ነው። የኃጢአን መብራት ግን ይጠፋል። በትዕቢት ጠብ ብቻ ይሆናል። ጥበብ ግን ምክርን በሚቀበሉ ዘንድ ናት። በችኩላ የምትከማች ሀብት ትጎድላለች። ጥቂት በጥቂት የተከማቸች ግን ትበዛለች። የምትዘገይ ተስፋ ልብን ታሳዝናለች። የተገኘች ፈቃድ ግን የህይወት ዛፍ ናት። ትእዛዝን የሚያቃልል በትእዛዝ ተይዞ ይጠፋል። ትእዛዝን የሚፈራ ግን በደህንነት ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የህይወት ምንጭ ነው። መልካም እውቀት ሞገስን ይሰጣል፣ የወስላቶች መንገድ ግን ሸካራ ናት። ብልህ ሰው በእውቀት ይሰራል፣ ሰነፍ ግን ስንፍናውን ይገልጣል። መጥፎ መልክተኛ በክፉ ላይ ይወድቃል፣ የታመነ መልክተኛ ግን ፈውስ ነው። ድህነትና ነውር ተግሳጽን ቸል ለሚሉ ነው፣ ዘለፋን የሚሰማ ግን ይከብራል። የተፈጸመች ፈቃድ ሰውነትን ደስ ታሰኛለች። ሰነፎች ግን ከክፉ መራቅን ይጸየፋሉ። ከጠቢባን ጋር የሚሄድ ጠቢብ ይሆናል። የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። ክፉ ነገር ኃጢአተኞችን ያሳድዳቸዋል። ጻድቃን ግን መልካሙን ዋጋ ይቀበላሉ። ጻድቅ ሰው ለልጅ ልጆቹ ያወርሳል። የኃጢአተኛ ብልጥግና ግን ለጻድቅ ትበቃለች። በድሆች እርሻ ላይ ብዙ ሲሳያል ከፍርድ መጉዳል የተነሳ ግን ይጠፋል። በበትር ከመምታት የሚራራ ሰው ልጁን ይጠላል። ልጁን የሚወድ ግን ተግቶ ይቀጽሰዋል። ጻድቅ ሰውነቱ እስክጠግብ ድረስ ይበላል። የኃጢያን ሆድ ግን ይራባል። መጽሐፈ ምሳሌ ምዕራፍ 14። ብልሃተኛ ሴት ቤቷን ትሰራለች። ሰነፍ ሴት ግን በእጇ ታፈርሰዋለች። በቅን የሚሄድ ሰው እግዚአብሔርን ይፈራል። መንገዱን የሚያጣምም ግን ይንቀዋል። በሰነፍ አፍ የትዕቢት በትር አለ፣ የጠቢባን ከንፈር ግን ትጠብቃቸዋለች። በሬ በሌለበት ስፍራ እህል አይገኝም፣ ብዙ ሲሳይ ግን በበሬዎች ኃይል ነው። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን በሐሰት ይናገራል። ፌዘኛ ሰው ጥበብን ይፈልጋል አያገኛትም፣ ለአስተዋይ ግን እውቀትን ማግኘት አያስቸግረውም። ከሰነፍ ሰው ፊት ራቅ፣ በእሱ ዘንድ የእውቀት ከንፈር አታገኝምና። የበለ ሰው ጥበብ መንገዱን ያስተውል ዘንድ ነው። የሰነፎች ስንፍና ግን ሽንገላ ነው። ሰነፍ በኃጢአት ያፌዛል፣ በቅኖች መካከል ግን ቸርነት አለች። የራሱን ሐዘን ልብ ያውቃል፣ ከደስታውም ጋር ሌላ ሰው አይገናኝም። የኃጢያን ቤት ይፈርሳል፣ የቅኖች ማደሪያ ግን ያብባል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። በሳቅ ደግሞ ልብ ያዝናል፣ የደስታም ፍጻሜ ለቅሶ ነው። ልቡን ከጽድቅ የሚመልስ ሰው ከመንገዱ ፍሬ ይጠግባል። ጻድቅም ሰው ደግሞ በራሱ የዋህ ቃልን ሁሉ ያምናል። ብልህ ግን አካሄዱን ይመለከታል። ጠቢብ ሰው ይፈራል፣ ከክፉም ይሸሻል። ሰነፍ ግን ራሱን ታምኖ ይኮራል። ቁጡ ሰው በስንፍና ይሰራል፣ አስተዋይ ግን ይታገሳል። አላዋቂዎች ሰዎች ስንፍናን ይወርሳሉ፣ ብልዎች ግን እውቀትን እንደዘውድ ይጭናሉ። ኃጢአተኞች በደጎች ፊት ይጎነበሳሉ። ኃጣንም በጻድቃን በር። ድሃ በባልንጀራው ዘንድ የተጠላ ነው። የባለጠጋ ወዳጆች ግን ብዙዎች ናቸው። ባልንጀራውን የሚንቅ ይበድላል። ለድሃ ግን የሚራራ ምስጉን ነው። ክፉ ለሚያደርጉ ይስታሉ። ምሕረትና እውነትን ግን መልካምን ለሚያደርጉ ናቸው። በድካም ሁሉ ልምላሜ ይገኛል። ብዙ ነገር በሚናገር ከንፈር ግን ድህነት ብቻ አለ። የጠቢባን ዘውድ ባለጠግነታቸው ነው። የሰነፎች ስንፍና ግን ስንፍና ነው። እውነተኛ ምስክር ነፍሶችን ያደናል፣ በሐሰት የሚናገር ግን ሸንጋይ ነው። እግዚአብሔርን የሚፈራ ጠንካራ መታመን አለው፣ ለልጆቹም መጠጊያ ይሆናል። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔር መፍራት የሕይወት ምንጭ ነው። የንጉሥ ክብር በሕዝብ ብዛት ነው፣ በሰው ጥቂትነት ግን የገዢ ጥፋት አለ። ለትዕግስተኛ ሰው ብዙ ማስተዋል አለው ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። ትሁት ልብ የስጋ ሕይወት ነው፣ ቅንአት ግን አጥንትን ያነቅዛል። ድሃን የሚያስጨንቅ ፈጣሪውን ይሰድባል፣ ለድሃ ምሕረትን የሚያደርግ ግን ያከብረዋል። ሀጣ በክፋቱ ይደፋል፣ ጻድቅን በእውነት ይታመናል። በአዋቂ ልብ ጥበብ ትቀመጣለች፣ በሰነፎች ውስጥ ግን አትታወቅም። ጽድቅን ሕዝብ ከፍ ከፍ ታደርጋለች። ኃጢአት ግን ሕዝብን ታስነወራለች። አስተዋይ አገልጋይ በንጉሥ ዘንድ ይወደዳል፣ በሚያሳፍር ላይ ግን ቁጣው ይሆናል። መጽሐፈ ምሳሌ ምዕራፍ አሥራ አምስት የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች። የጠቢባን ምላስ እውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፉዎችንና ደጎችን ይመለከታሉ። ፈዋሽ ምላስ የሕይወት ዛፍ ነው፣ የጠመማ ምላስ ግን ነፍስን ይሰብራል። ሰነፍ የአባቱን ተግሳጽ ይንቃል፣ ዘለፋን የሚቀበል ግን አእምሮ የበዛ ነው። በጻድቅ ሰው ቤት ብዙ ኃይል አለ፣ የኃጢያ ሰው መዝገብ ግን እውቀት ነው። የጠቢባን ከንፈር እውቀትን ትዘራለች፣ የሰነፎች ልብ ግን እንዲህ አይደለም። የኃጢያን መስዋዕት በእግዚአብሔር ዘንድ አስጸያፊ ነው፣ የቅኖች ጸሎት ግን በእሱ ዘንድ የተወደደ ነው። የኃጢያን መንገድ በእግዚአብሔር ዘንድ አፀያፊ ነው፣ እሱ ግን ጽድቅን የሚከተል ይወዳል። ክፉ መቅሰፍት መንገድን በተወ ሰው ላይ ነው፣ ዘለፋንም የሚጠላ ይሞታል። ሲኦልና ጥፋት በእግዚአብሔር ፊት የታወቁ ናቸው፣ ይልቁንም የሰዎች ልብ የታወቀ ነው። ፌዘኛ ሰው የሚዘልፈውን አይወድም፣ ወደ ጠቢባንም አይሄድም። ደስ ያለው ልብ ፊትን ያበራል፣ በልብ ሐዘን ግን ነፍስ ትሰበራለች። የአዋቂ ልብ እውቀትን ይፈልጋል የሰነፎች አፍ ግን በስንፍና ይሰማራል። ልቡ የሚያዘን ሰው ዘመኑ ሁሉ የከፋች ናት። የልብ ደስታ ግን ሁልጊዜ እንደ ግብዣ ነው። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል። ቁጡ ሰው ጠብን ያስነሳል፣ ትዕግስተኛ ሰው ግን ጸጥ ያሰኘዋል። የታካች መንገድ እንደ እሾህ አጥር ናት። የጻድቃን መንገድ ግን የተደለደለች ናት። ጠቢብ ልጅ አባቱን ደስ ያሰኛል። ሰነፍ ልጅ ግን እናቱን ይንቃል። ልብ ለሌለው ሰው ስንፍና ደስታ ናት። አስተዋይ ግን አካሄዱን ያቀናል። ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል። መከሮች በበዙበት ዘንድ ግን ይጸናል። ሰው በአፉ መልስ ደስ ይለዋል። ቃልም በጊዜው ምንኛ መልካም ነው። በታች ካለው ከሲኦል ያመልጥ ዘንድ የሕይወት መንገድ አስተዋዩን ሰው ወደ ላይ ይወስደዋል። እግዚአብሔር የትዕቢተኞችን ቤት ይነቅላል፣ የባልቴቲቱን ዳርቻ ግን ያጸናል። የበደለኛ ሐሳብ በእግዚአብሔር ዘንድ አጸያፊ ናት፣ ያማረ ቃል ግን ጥሩ ነው። ትርፍ ለማግኘት የሚሳሳ ሰው የራሱን ቤት ያውካል፣ መማለጃን የሚጠላ ግን በሕይወት ይኖራል። የጻድቅ ልብ መልሱን ያስባል፣ የኃጢያን አፍ ግን ክፋትን ያፈልቃል። እግዚአብሔር ከኃጢያን ይርቃል የጻድቃንን ጸሎት ግን ይሰማል። የአይን ብርሃን ልብን ደስ ያሰኛል፣ መልካም ወሬም አጥንትን ያለመልማል። የሕይወትን ተግሳጽ የሚሰማ ጆሮ በጠቢባን መካከል ይኖራል። ተግሳጽን ሸል የሚል የራሱን ነፍስ ይንቃል፣ ዘለፋን የሚሰማ ግን አእምሮ ያገኛል። እግዚአብሔርን መፍራት የጥበብ ትምህርት ነው፣ ትሕትናም ክብረትን ትቀድማለች። መጽሐፈ ምሳሌ ምዕራፍ 16። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። የሰው መንገድ ሁሉ በአይኖቹ ፊት ንጹህ ነው፣ እግዚአብሔር ግን መንፈስን ይመዝናል። ሥራህን ለእግዚአብሔር አደራ ስጥ፣ ሐሳብህም ትጸናለች። እግዚአብሔር ሁሉን ለእርሱ ለራሱ ፈጠረ፣ ኀጣን ደግሞ ለክፉቀ በልቡ የታበየ ሁሉ በእግዚአብሔር ዘንድ ርኩስ ነው፣ እጅ በእጅም ሳይቀጣ አይቀርም። በምሕረትና በእውነት ኃጢአት ትሰረያለች፣ እግዚአብሔርንም በመፍራት ሰው ከክፋት ይመለሳል። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ፣ በእሱና በጠላቶቹ መካከልስ እንኳን ሰላምን ያደርጋል። በጽድቅ የሚገኝ ጥቂት ነገር በአመጽ ከሚገኝ ከብዙ ትርፍ ይሻላል። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። የእግዚአብሔር ብይን በንጉሥ አፍ ነው፣ አፉም በፍርድ አይስትም። እውነተኛ ሚዛንና መመዘኛ የእግዚአብሔር ናቸው፣ የከረጢት መመዘኛዎች ሁሉ የእሱ ሥራ ናቸው። ግፍን መስራት በንጉሥ ዘንድ ጸያፍ ነገር ነው፣ ዙፋን በጽድቅ ይጸናልና። የጽድቅ ከንፈር የነገስታት ደስታ ናት፣ በቅን የሚናገር እርሱንም ይወዱታል። የንጉሥ ቁጣ እንደ ሞት መልእክተኛ ነው፣ ጠቢብ ሰው ግን ያቆላምጠዋል። በንጉሥ ፊት ብርሃን ዘንድ ሕይወት አለ። መልካም ፈቃዱም እንደ በልግ ዝናብ ደመና ነው። ጥበብን ማግኘት ምንኛ ከወርቅ ይሻላል! ማስተዋልንም ማግኘት ከብር ይልቅ የሚመረጥ ነው። የቅኖች መንገድ ከክፋት መራቅ ነው። መንገዱን የሚጠብቅ ነፍሱን ይጠብቃል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ከቡያን ጋር ምርኮ ከመካፈል ከትታን ጋር በተወረደ መንፈስ መሆን ይሻላል። ቃልን የሚያዳምጥ መልካም ነገርን ያገኛል። በእግዚአብሔር የታመነ ምስጉን ነው። ልቦ ጠቢብ የሆነ አስተዋይ ይባላል። በከንፈሩም ጣፋጭ የሆነ ትምህርትን ያበዛል። ገንዘብ ላደረገው ሰው እውቀት የህይወት ምንጭ ነው። ስንፍና ግን የሰነፎች ቅጣት ነው። የጠቢብ ልብ አፉን ያስተምራል፣ ለከንፈሩም ትምህርትን ይጨምራል። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። የሰራተኛ ራብ ለእርሱ ይሰራል አፉ ይጎተጉተዋልና፣ ምናምንቴ ሰው ክፋትን ይምሳል፣ በከንፈሩም የሚቃጠል እሳት አለ። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆቹን ይለያያል። ግፈኛ ሰው ወዳጁን ያባብላል፣ መልካምም ወደ አይደለ መንገድ ይመራዋል። ዓይኑን የሚዘጋ ጠማማ ሀሳብን ያስባል፣ ከንፈሩን የሚነክስ ክፋትን ይፈጽማል። የሸበተ ጠጉር የክብር ዘውድ ነው እሱ በጽድቅ መንገድ ይገኛል። ትዕግስተኛ ሰው ከኃይል ሰው ይሻላል። በመንፈሱም ላይ የሚገዛ ከተማ ከሚወስድ ይበልጣል። እጣ በጉያ ይጣላል፣ መደባዋ ሁሉ ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 17። ጥል ባለበት ዘንድ እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል። አስተዋይ ባሪያ ነውረኛውን ልጅ ይገዛል፣ በወንድማማች መካከልም ርስትን ይካፈላል። ማቅለጫ ለብር ከውር ለወርቅ ነው፣ እግዚአብሔር ግን ልብን ይፈትናል። ክፉ ሰው የበደለኛን ከንፈር ይስማል፣ ሐሰተኛም ወደ ተንኮለኛ ምላስ ያደምጣል። በድሃ የሚያላግጥ ፈጣሪውን ይሰድባል፣ በጥፋትም ደስ የሚለው ሳይቀጣ አይቀርም። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጆችም ክብር አባቶቻቸው ናቸው። ለሰነፍ የኩራት አነጋገር አይገባውም፣ ይልቁንም ሐሰተኛ ከንፈር ለመኮንን አይገባውም። ገንዘብ ባደረገው ፊት መማለጃ እንደ ተዋበ እንቁ ነው። ወደ ዞሮበትም ስፍራ ሁሉ ስራውን ያቀናል። ኃጢአትን የሚከድም ሰው ፍቅርን ይሻል። ነገርን የሚደጋግም ግን የተማመኑትን ወዳጆችን ይለያያል። መቶ ግርፋት በሰነፍ ጠልቆ ከሚገባ ይልቅ ተግሳጽ በአስተዋይ ሰው ጠልቆ ወደ ልቦ ይገባል። ክፉ ሰው አመፃን ብቻ ይሻል። ስለዚህ ጨካኝ መልአክ ይላክበታል። ሰነፍን በስንፍናው ከመገናኘት ልጆቿ የተነጠቁባት ድብ መገናኘት ይሻላል። በመልካም ፈንታ ክፉን የሚመልስ ክፉ ነገር ከቤቱ አድርቅም። የጠብ መጀመሪያ እንደ ውሃ አፈሳሰስ ነው። ስለዚህ ጠብ ሳይበረታ አንተ ክርክርም ተው። ኃጥኡን የሚያጸድቅና በጽድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አስጸያፊዎች ናቸው። በሰነፍ እጅ የጥበብ መግዣ ገንዘብ መኖሩ ስለምንድን ነው? ጥበብን ይገዛ ዘንድ አእምሮ የለውምና። ወዳጅ በዘመኑ ሁሉ ይወዳል፣ ወንድምም ለመከራ ይወለዳል። አእምሮ የጎደለው ሰው አጋና ይመታል፣ በባልንጀራውም ፊት ይዋሳል። አመፅን የሚወድድ ክርክርን ይወዳል፣ ደጁንም ዘለግ የሚያደርግ ውድቀትን ይሻል። ጠማማ ልብ ያለው መልካምን አያገኝም፣ ምላሱንም የሚገለብጥ በክፉ ላይ ይወድቃል። ሰነፍን የሚወልድ ሐዘን ይሆንበታል። የደምቆ ልጅም አባት ደስ አይለውም። ደስ ያላት ልብ መልካም መድኃኒት ናት። ያዘነች ነፍስ ግን አጥንትን ታደርቃለች። ሀጥ የፍርድን መንገድ ለማጥመም ከብብት መማለጃን ይወስዳል። በአስተዋይ ፊት ጥበብ ትኖራለች። የሰነፍ ዓይን ግን በምድር ዳርቻ ነው። ሰነፍ ልጅ ለአባቱ ጸጸት ነው፣ ለወለደችውም ምሬት ነው። ጽድቅን መቅጣት ጨዋ ሰውንም በጻድቅነቱ መምታት መልካም አይደለም። ጥቂት ቃልን የሚናገር አዋቂ ነው፣ መንፈሱም ቀዝቃዛ የሆነ አስተዋይ ነው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም የሚቆልፍ ባለ አእምሮ ነው። መጽሐፈ ምሳሌ ምዕራፍ 18 መለየት የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ሁሉ ይቃወማል። ሰነፍ የጥበብን ነገር አይወድም፣ በልቦ ያለውን ሁሉ መግለጥ ብቻ ይወዳል እንጂ። ኃጣ በመጣ ጊዜ ንቀት ደግሞ ይመጣል። ነውርም ከስድብ ጋር። የሰው አፍ ቃል የጠለቀ ውሃ ነው። የጥበብን ምንጭ ፈሳሽ ወንዝ ነው። የጻድቅ ፍርድ ይጠም ዘንድ ለሃጣም ማድላት መልካም አይደለም። የሰነፍ ከንፈር በጥል ውስጥ ትገባለች፣ አፉም በትርን ትጠራለች። የሰነፍ አፍ ለራሱ ጥፋት ነው፣ ከንፈሩም ለነፍሱ ወጥመድ ነው። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እሱም እስከ ሆድ ጉርዶች ድረስ ይወርዳል። በስራው ታካች የሚሆን የሀብት አጥፊ ወንድም ነው። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ለባለጠጋው ሰው ሀብቱ እንደ ጸናች ከተማ ናት፣ በሐሳቡም እንደ ረጅም ቅጥር። ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል፣ ትህትናም ክብረትን ትቀድማለች። ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል። የሰው ነፍስ ሕመሙን ይታገሳል የተቀጠቀጠውን መንፈስ ግን ማን ያጠነክረዋል? የአስተዋይ ልብ እውቀትን ያገኛል፣ የጠቢባንም ጆሮ እውቀትን ትፈልጋለች። የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል፣ ባልንጀራው ግን መጥቶ ይመረምረዋል። እጣ ክርክርን ትከለክላለች፣ በሀያላንም መካከል ትበይናለች። የተበደለ ወንድም እንደ ጸናች ከተማ ጽኑ ነው፣ ክርክራቸውም እንደ ግንብ ብረት ነው። የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ሚስት ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበላል። ድሃ በትሕትና እየለመነ ይናገራል፣ ባለጠጋ ግን በድፍረት ይመልሳል። ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ። መጽሐፈ ምሳሌ ምዕራፍ 19 በከንፈሩ ከሚወሳለት ሰነፍ ይልቅ ያለ ነውር የሚሄድ ድሃ ይሻላል። ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም፣ እግሩንም የሚያፈጥን ከመንገድ ይስታል። የሰው ስንፍና መንገዱን ታጣምነበታለች፣ ልቡም በእግዚአብሔር ላይ ይቆጣል። ባለጠግነት ብዙ ወዳጆች ይጨምራል፣ የድሃ ወዳጅ ግን ከሱ ይርቃል። ሐሰተኛ ምስክር ሳይቀጥ አይቀርም፣ በሐሰት የሚናገር አያመልጥም። ብዙ ሰዎች ለጋሱን ያቆላምጣሉ፣ ስጦታን ለሚሰጥም ሁሉ ወዳጅ ነው። ድሃን ሰው ወንድሞች ሁሉ ይጠሉታል፣ ይልቁንም ወዳጆቹ ከእሱ ይርቃሉ። እነሱንም በቃል ቢከተላቸው አንዳች አይረቡትም። ጥበብን የሚያገኝ ነፍሱን ይወዳል፣ ማስተዋልንም የሚጠብቅ መልካም ነገርን ያገኛል። ሐሰተኛ ምስክር ሳይቀጣ አይቀርም በሐሰትም የሚናገር ይጠፋል። ለሰነፍ ቅምጥልነት አይገባውም፣ ይልቁንም ባሪያ ባለቆች ላይ ይገዛ ዘንድ። ሰውን ጠቢብ አእምሮ ከቁጣ ያዘገየዋል፣ ለበደለኛውም ይቅር ይል ዘንድ ክብር ይሆንለታል። እንደ አንበሳ ግዛት የንጉሥ ቁጣ ነው፣ ሞገሱም በመስክ ላይ እንዳለ ጠል ነው። ሰነፍ ልጅ ለአባቱ ሐዘን ነው፣ ጠበኛ ሚስት እንደማያቋርጥ ነጠብጣብ ናት። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ተግባር መፍታት እንቅልፍን ታመጣለች፣ የታካችም ነፍስ ትራባለች። ትእዛዝን የሚጠብቅ ነፍሱን ይጠብቃል፣ መንገዱን ቸል የሚል ግን ይጠፋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱን መልሶ ይከፍለዋል። ተስፋ ገና ሳለች ልጅህን ገሥጽ፣ መሞቱንም አትሻ። ንዴተኛ ሰው መቀጮ ይከፍላል ብታድናውም ደግሞ ትጨምራለህ። ምክርም ስማ ተግሳጽንም ተቀበል በፍጻሜ ጠቢብ ትሆን ዘንድ። በሰው ልብ ብዙ ሀሳብ አለ፣ የእግዚአብሔር ምክር ግን እሱ ይጸናል። የሰው ቸርነት የእሱ ፍሬ ነው። ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም። ታካች ሰው እጁን በውጭቱ ያጠልቃታል ወደ አፍ ውስጥ እንኳ ይመልሳታል። ፌዘኛ ብትገርፈው አላዋቂ ብልሃተኛ ይሆናል። አስተዋይም ሰው ብትገስጸው ዕውቀትን ያገኛል። አባቱን የሚያስከፋ እናቱንም የሚያሳድድ የሚያሳፍር ጎስቋላ ልጅ ነው። ልጅ ሆይ ተቅሳጽን ከሰማ በኋላ ከዕውቀት ቃል መሳሳትን ተው። ወስላታ ምስክር በፍርድ ያፌዛል። የኃጢአንም አፍ ክፋትን ይወጣል። ለሚያፌዙ ሰዎች ፍርድ ተዘጋጅታለች፣ ለሰነፎችም ጀርባ በትር። መጽሐፈ ምሳሌ ምዕራፍ ሀያ የወይን ጠጅ ፌዘኛ ያደርጋል፣ ብርቱ መጠጥም ጠበኛ ያደርጋል። በዚህም የሳተ ሁሉ ጠቢብ አይደለም። የንጉሥ ቁጣ እንደ አንበሳ ግሳት ነው፣ የሚያስቆጣውም ሰው የራሱን ነፍስ ይበድላል። ከክርክር ይርቅ ዘንድ ለሰው ክብሩ ነው፣ ሰነፍ ሁሉ ግን እንዲህ ባለ ነገር ይጣመራል። ታካች ሰው በብርድ ምክንያት አያርስም፣ ስለዚህ በመከር ይለምናል፣ ምንም አያገኝም። ምክር በሰው ልብ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀዳዋል። ብዙ ሰዎች ቸርነታቸውን ያወራሉ፣ የታመነውም ሰው ግን ማን ያገኘዋል? ጻድቅ ያለ ነውር ይሄዳል፣ ልጆቹም ከሱ በኋላ ምስጉኖች ናቸው። በፍርድ ወንበር የተቀመጠ ንጉሥ ክፉውን ሁሉ በአይኖቹ ይበትናል። ልቤና አነጻው ከኃጢአትም ጠራው የሚል ማን ነው? ሁለት አይነት ሚዛንና ሁለት አይነት መስፈሪያ ሁለቱ በእግዚአብሔር ፊት ርኩሳን ናቸው። ህፃን ቅንና ንጹህ መሆኑ በሚያደርገው ስራ ይታወቃል። የሚሰማ ጆሮንና የሚያይ አይንን ሁለቱን እግዚአብሔር ፈጠራቸው። ድሃ እንዳትሆን እንቅልፍን አትውደድ፣ አይንህን ክፈት፣ እንጀራም ትጠግባለህ። የሚገዛ ሰው ክፉ ነው ክፉ ነው ይላል፣ በሄደ ጊዜ ግን ይመካል። ወርቅና ብዙ ቀይ ዕንቁ ይገኛል። የእውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እሱን አግተው። የሐሰት እንጀራ ለሰው የጣፈጠ ነው፣ ከዚያ በኋላ ግን አፉ ጭንጫ ይሞላል። ሐሳብ በምክር ትጸናለች፣ በመልካምም ምክር ሰልፍ አድርግ። ዘዋሪ ሐሜተኛ ሚስጥርን ይገልጣል፣ ከንፈሩን የሚያመጠሙጥ ሰውን አትገናኘው። አባቱን ወይም እናቱን የሚሰድብ በድቅድቅ ጨለማ መብራቱ ይጠፋል። በመጀመሪያ ፈጥኖ የተከማቸ ርስት ፍጻሜው አይባረክም። ክፉ መልስ አለው አትበል፣ እግዚአብሔርን ተማመን፣ እሱም ያደንሃል። ሁለት አይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው፣ ሐሰተኛ ሚዛንም መልካም አይደለም። የሰው አካሄዱ ከእግዚአብሔር ዘንድ ነው፣ እንግዲያው ሰው መንገዱን እንዴት ያስተውላል? ሰው በችኮላ ለእግዚአብሔር እየተቀደሰ ነው ብሎ ቢሳል ከተሳለም በኋላ ቢጸጸት ወጥመድ ነው። ጠቢብ ንጉስ ሀጣንን በመንሽ ይበትናቸዋል መንኮራኮሩንም በእነርሱ ላይ ያንኮራኩሩባቸዋል። የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ጉርዶች ሁሉ የሚመረምር። ቸርነትና እውነት ንጉስን ይጠብቁታል፣ ዙፋኑም በቸርነት ይበረታል። የጎበዛዝት ክብር ጉልበታቸው ናት። የሽማግሌዎችን ጌጥ ሽበት ነው። የሰንበር ቁስል ክፉዎችን ያነጻል፣ ግርፋትም ወደ ሆድ ጉርጆች ይገባል።